ሀገር በትውልድ ቅብብሎች ትሰራለች። ጠንካራ ተቋማት ደግሞ ሀገርን ዋልታና ማገር ሆነው ያስቀጥላሉ። ይህ የሚሆነው ተቋማት የሕዝብ አገልጋይነት እሳቤን ተላብሰው ነፃ፣ ገለልተኛና ወቅቱን በዋጅ አሰራር ሲገነቡ ነው። የሀገር መሪ ይሄዳል ይመጣል፣ መንግስትም ይቀያየራል። መመሪያቸውን የዲሞክራሲ ስርዓት ያደረጉና ስለ ሀገርና ሕዝቦቿ ተብለው የተሰሩ ተቋማት ግን የታነጹበትን የሕዝብ አመኔታ ይዘው ሁሌም ይቀጥላሉ። በዚህ ረገድ ረጅም የሀገረ መንግስትነት ታሪክ ያላት ኢትዮጵያ እንዲህ አይነቱን ገዢው ስርዓት አገልጋይነት ተላቀው ስለ ህዝብ የቆሙ ጠንካራ ተቋማት መገንባት ብሎ ነገር አልታደለችም። ኢትዮጵያ በየዘመናቱ ለገጠሟት ስብራቶች በተቋማት ይጠገኑ ዘንድ ዘላቂ ነገሩ ላይ ከማተኮር ይልቅ በግለሰቦችና ቡድኖች ፈቃደኝነት ብቻ መመስረታቸው እንደ ሀገር ከፍተኛ ኪሳራን አስከትለዋል። ጠንካራ ተቋማት ባለመኖራቸው እስካሁን ድረስ ያገኘናቸው ችግሮች የደረሱብን ችግሮች ደርሰውብናል። ለምሳሌ ጠንካራ መንግስታዊ ተቋም ቢኖረን ኑሮ ተቋማችን ስትሮንግ ቢሆንና ለሀገር የሚያስብ ቢሆን ኑሮ ቀይ ባህርን አተን የተቆረጠች ሀገር አንሆንም ነበረ። የባህር በር አተን የተለያዩ ኮስት የተለያዩ ችግሮች ላይ አንወርቅም ነበረ። ብሔራዊ ክብራችንን አናጣም ነበረ። ድንበር አናጣም ነበር። ምጽዋንና አሰብን አናጣም ነበረ። መንግስት በተቀያየረ ቁጥር አብረው እየፈረሱ ከዜሮ የመጀመር አባዜ ጠንካራ የሲቪል ሰርቪስ የሚሆኑ የጸጥታ እንዲሁም የዲሞክራሲና የፍትህ ተቋማት የመገንባት ጉዞ ህልም ሆኖ ቀርቷል። ዲሞክራሲን የመገንባት የልምምድ ጉዞ የፖለቲካ ምህዳርን የመሸከም ኃላፊነትን የሚያሳልጡ ጠንካራ ተቋማት ተፈጥረው ማየት ለኢትዮጵያ እንደ ምግብ የተራበችው እንደ ውሃ የተጠማችው ሀቅ ነው። ሁሉን አፍርሶ ከባዶ የመጀመር ታሪክ ከእንግዲህ ማብቃት አለበት የሚለው የመደመር መንግስት በፊት ወረቶች ጥሩ የተሰራን ይዞ ስህተትን እያረሙ ጠንካራ አቅምን የመገንባት ጉዞ ውስጥ ገብቷል። በየጊዜው የሚሰሩ በጎ ስራዎችም ቢሆኑ በጠንካራ ተቋማት ካልተደገፉ በስተቀር ቀጣይነታቸው ጥያቄ ውስጥ ይወድቃል። ይህን ታሳቢ በማድረግም የተቋማት ግንባታ አንገብጋቢ የስራ አቅጣጫ ተደርጎ እየተተገበረ ለመሆኑ መዲናዋ አዲስ አበባ ማሳያ ትሆናለች። የተቋም ግንባታ ለአዲስ አበባም ቁልፍ ስራ ነው። በተለይ ደግሞ የሀገራችን መዲና እንደመሆነ ብዙ ዲፕሎማቶች የሚኖሩባት አገልግሎት የሚፈልጉባት አፍሪካኖች ዋና ከተማችን ብለው የሚጠሯት ከተማ ላይ የሚሰጠው አገልግሎት ተወዳዳሪ፣ ፈጣን ደረጃውን የጠበቀ መሆን መቻል አለበት ነው። ይህንን ለማድረግ አንዱ ተቋማቶች በአስተሳሰብ ደረጃ የህዝብ አገልጋይ ነን ብለው ራሳቸውን እንዲገነቡ የማድረግ ስራ ነው የሰራነው። ዛሬ ላይም ቢሆን የአገልግሎት አሰጣጥ ዙሪያ ያሉ ብልሹ አሰራሮች በድንገት የተወለዱ ሳይሆኑ ተቋማት ከፖለቲካ ስርዓት መለዋወጥ ጋር የሚፈርሱና የሚገነቡ ከመሆናቸው የመነጨ የቆየ ችግር እንደሆነም ይገለጻል። በእርግጥ ስር የሰደደ የተቋማት ብልሽት የብዙ ዓመታት ፈተና ለሆነባት ሀገር በአንድ ጀንበር ይስተካከላል ብሎ መጠበቅም ዘበት ያስብላል። ለዚህም ነው ጠንካራ ሀገርና ተቋማት መገንባት የትውልድ ቅብብሎች ነው የሚባለው የአሁኑ ትውልድ መሰረት ይገነባል፣ ቀጣዩ ደግሞ ዘመን በዋጅ አሰራር አሻሽሎ ያስቀጥላል እንደ ማለት። ተቋማት የአንድ ሀገር ሕልውና ናቸው። እነዚያ ተቋማት በትክክል መሬት ላይ ሲወርዱ ነው የሚገባቸውን ስራ ለታቀደላቸው እቅድ ሲውሉ ነው ሀገር ማደግ የምትችለው። ያደጉ ሀገራት የደረሱበት ደርሰን ከዛም ለማለፍ እንድንችል አሰራራችን መበልጸግ አለበት። ከድሮ ጀምራ አለም ትረስት የሚያደርጋት የሚያምናት ሀገር በሰራተኝነቷ በጉብዝናዋ፣ ለምንድን ነው ድርጅቶቻችን ዛሬ የሚታሰበውን ውጤት ያላመጡት? ያ መፈተሽ አለበት፣ ያ መጠናት አለበት፣ መታረም አለበት። ባ የዲሞክራሲ ስርዓት ግንባታ ሂደትም ቢሆን በኢትዮጵያ ረዘም ያሉ ዓመታት ያስቆጥር እንጂ ነፃና ገለልተኛ የሆኑ ጠንካራ ተቋማት ባለመፈጠራቸው የተባለውን ያህል ሳይሳካ ቀርቷል። እናም ኢትዮጵያውያን የሚጠይቁትን የዲሞክራሲ ስርዓት ጠንካራ ተቋማትን በመገንባትውን እንዲሆን ከሀገራዊ ፍልስፍና ጋር አዛምዶ መተግበር እንደሚያሻ ኢትዮጵያዊ ዲሞክራሲ ፍለጋ በሚል መጽሐፍ ደራሲ የሆኑት ዶክተር ተስፋዬ በልጅጌ ይናገራሉ። ቤታችን ያለን ነገር ትተን ሌላ እያማተርን ቆይተናልና ወደ ውስጣችን ተመልክተን ለኢትዮጵያዊ ጥያቄዎች አብዛኛዎቹ ምላሾች በኢትዮጵያውያን እጅ ስላለን ይህንን በኢትዮጵያዊ እጅ ያለን ነገሮች በአግባቡ አውጥተን እንጠቀም የሚል ሀገራዊ ፍልስፍና ሀገራዊ እሳቤ ነው የተወለደው። አሁን ላይ ኢትዮጵያ የተያያዘችው ተቋማትን በቴክኖሎጂ የማደራጀት ስራና ህዝባዊ የአገልጋይነት እሳቤ የተገልጋይን እንግልት፣ የአገልጋይን መሰላቸት የሚቀንስ የዘመኑ መፍትሄ ሆኖ መጥቷል። የዲሞክራሲና በሌሎች ዘርፎች ያሉ ጠንካራ ተቋማት ባልተገነቡ ጊዜ የሀገረ መንግስት ግንባታው ችግር እንደሚገጥመው የተረዳቸው ኢትዮጵያ አሁን ላይ በመፍጠርና በመፍጠን እየሰራች ነው።